ሰላም ሰላም፣ የተወደዳችሁና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልን። እንግዲህ ዛሬ መተናል ማለት ነው፣ ከማቲ ጋር ከበደፊ። ማቲዬ ልታውቁ ትችላላችሁ፣ ያው የማታውቁት ደግሞ ማቲ ቲዩብ ላይ ታገኙታላችሁ ማለት ነው። እንግዲህ ዛሬ የመጣንበት ጉዳይ ምንድነው? ማሂ ጋር ልሄድ ነው፣ ያው ልጃችን ማለት ልጄ ማለት እርጉዞና ቤተሰብ አስመርቄ እናቷ ቤት ስወስዷት፣ እናንተም ታውቃላችሁ፣ ምስክር ናችሁ። ሁለተኛ ደግሞ በጣም ቆየችብኝ። አሁን ልጄ ወደ ሁለተኛ ወር ሊጠጋ ነው ማለት ነው። አሁን ብቻዬን ቤቱ ሊበላኝ ነው፣ እስከዛሬ ድረስ አስበዋል፣ ብቻዬን እና እንግዲህ ማሂ ጋር ለመሄድ ነው ቤተሰቦቿ ጋር ያለችው ያላችሁ፣ እሷ ጋር እሷን ይዤ ለመውሰድ ነው የመጣሁት ማለት ነው። እንግዲህ ቤተሰብ ከዚህ በኋላ የምታዩት ይሆናል ማለት ነው። እንግዲህ ማትዬ ምን ትያለሽ? አሪፍ ነው። አራሪፍ በኋላ ይብቃ ነው የሌለ ጊዜ ነው መመላለሰው ነዳጅም ጫማ እያለቀ ነው። ስለዚህ ልጄና ባለቤቴ ወደ ቤት ይዤ መሄድ እሷ ሊሆን ይችላል። እኔ ዝም ብዬ ገብቷል። መሆንም አለበት ዝም ብዬ ልብሶቹ ምናምን ይዘሽ ነው መኪና ላይ ከዛ በኋላ ይዤ እመጣና ጭኛት ይዤ እሄዳለሁ ማለት ነው። እንግዲህ ቤተሰብ ደግሞ እየጠፋችሁ ነው አንዳንዴ። እጃችሁን ሼር ላይ ላይክ ላይ ሰብስክራይብ ላይ ማድረግ አለባችሁ። ቤተሰብ እንወዳችኋለን፣ ተከተሉን። እንግዲህ ቤተሰብ ቤታቸው ደርሰናል ማለት ነው። እየገባ ነው ማለት ነው። እየመጣ ነው የሚለው ዘፈን በዚህ ቀጥሎ እየሄድኩ ነው ማለት ነው። እነ ማሂ ቤት ልጄን ብቻ አንጠልጥሎ መውጣት ነው፣ ቦርሳውንም። እኔ ደግሞ አልሰማም። እኔ እንግዲህ ቤተሰብ ይዣት ለመምጣት እየገባው ነው

የልጁን ልብስና የአንቺን ልብስ ይዘሽ ነይ። የት ቤትሽ ነው? ምንድን ነው የምረጋጋው? እሺ ልጁን ይዘሽ ነይ፣ ነው የምገባው። መኪና እኮ አሁን አቁሞ ያው መኪና እራሱ አላውቅም፣ ምናምን ታግዘኛለህ፣ ምናምን ብለውኝ እኮ ነው የመጣው። ቶሎ በይ። እኔ ምንም ነገር አለ

አልደወልኩልሽም። እሺ፣ ስለዚህ በቃ አይደብርሽም። ሻርልኩ ታዲያ ባህል ምናምን አለ፣ ዝም ብሎ አይካሄድም። ላይ ይዘሽ የልጅ

ምንድን ነው ሁሉ የአንተ ደግሞ? እንደችለኛለን ለምንድን ነው እዚህ የሚባል ነገር የለም። ለምን ብለህ ነው የመጣኸው? መኪና አስመሰለህ

አልገባም ነኝ። ትሄጃለሽ አትሄጂም? እሷን ብቻ ማለት ነው። የት ነው የምንረጋጋው? አንተ እንዴት እንዴት

ማንም የለም ትቀጥ ደሞ እናትም ትበል ምንም ጥሩ ነው። ሲጀበር መርቃ ነው እሷ ከዛ እነ ማዘር ሲመጡ

እሺ፣ ቆይ ለቀቀኛበ እንግዲህ ቤተሰብ ያው በባህላችን መሰረት ተመርቀን አስገባዋት። ወለደች። ተመርቃ ደግሞ ከቤት ይዘው የሚወስዱልን እናቷ ናቸው ማለት ነው። እንግዲህ ማህዬ ቤተሰቦችሽን ሰላም በይልኝ። ሰላም ሰላም ሰላም ሰላም ጌታሽ ያዘ ጌታሽ። ሰላም ሰላም እምነት አናዱኛል እንት እንዳናዱኝ በጣም እኛ ውድ ቤተሰቦች እንዴት ናችሁ? እኛም አለን እግዚአብሔር ይመስገን ዛሬ አግኝቶኛል።

አርጋችሁ ቤተሰብ ሆኑ አበረታቱን። ሁለተኛ ደግሞ ማቲዬ ማቲ ቲዩብ በሚለው ገብታችሁ ደግሞ አሁን ፒን አደርገላችኋለሁ ከላይ ሰብስክራይብ አድርጉ። ሶስተኛ በሌላ ጊዜ ያው ቦሳዬ የሚቀርጸን ያው ቲዩብ ባለው ያው የኔን ሰብስክራይብ ታደርጉ እነሱ እንዳትረሷቸው ነው የምለው። ምንቴቲው ምንቴ ቦሳ ስለዚህ ቤተሰብ ሃምሳ ሺህ ላይ እንገባ ነው። ያው ስም እያንገደ ያገደ ነው። አርባ ስምንት ሺህ አርባ ስምንት ሺህ ላይ ነው። ሁለት ሺህ ነው የቀረን። ሃምሳ ሺህ ላይ ደግሞ ቅውጥ አድርገን ደግሰን ሃምሳ ሺህን እንቀበላለን ማለት ነው። እባካችሁ ቤተሰብ ሰብስክራይብ አድርጉን። ቴንኪው እናመሰግናለን። እንወዳችኋለን።